ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የጠበቃ ሱፌ ዩቲዩብ ቻናል ተከታታዮች፣ በጋዝ የሚሰሩ መኪኖች ወደ ሀገር ውስጥ ከቀረጥ ነፃ ማስገባት ተፈቅዷል። ይህንን ዝርዝር መረጃ የምነግራችሁ ነው። የሚሆነው በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነት ተሽከርካሪዎች እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከመስከረም 30 ቀን 2018 ጀምሮ ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ ተፈቅዷል። የገንዘብ ሚኒስትር ይህን ያሳውቀው በቅርቡ በካሉብ አካባቢ የሚገኘውን የተፈጥሮ ጋዝ ወደ ጥቅም ላይ መዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ ከተጀመረ በኋላ መሆኑ ነው የተጠቀሰው። ሚኒስትሩ እንዳብራራው ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት ቢሆንም ለዘመናት ተጠቃሚ ሳትሆን ቆይታ አለችን የተባለው በመሆኑም አዲሱ የጋዝ ምርት ለሀገር ውስጥ ገበያ እንዲቀርብ በማድረግ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን በተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት ለአገር ወሳኝ እንደሆነ ተጠቁሟል። ክቡራን የፕሮግራም የተከታታዮች የጋዝና የነዳጅ ልዩነት ምንድን ነው የሚለውን በዚህ ቪዲዮ ቀጥሎ ልዩነቱን የባለሙያ ትንታኔ እንድትሰሙ እጋብዛችኋለሁ። ይሄ የጉምሩክ ቀረጽ ነፃ የማድረግ ማበረታቻ ውሳኔ የተገለጸው የትራንስፖርትና ሎጂስቲክ ሚኒስቴር ከሶስት ቀናት በፊት ባወጣው ማስታወቂያ ውስጥ በተጠቀሰው እገዳ ላይ ማብራሪያና ማበረታቻ ለመስጠት እንደሆነ የተገለጸው ሚኒስተሩ እንግዲህ አስመጫዎች እንዲያውቁት ባወጣው ማስታወቂያ በቀጣይ በተፈጥሮ ጋዝ የሚንቀሳቀሱ ከባድ ተሽከርካሪዎች ብቻ ወደ ሀገር ውስጥ እንዲገቡ እንደሚፈቀድ አስታውቋል። ማስታወቂያ ከወጣበት ቀን መስከረም 27 ቀን 2018 ጀምሮ የሚደረጉ ከባድ መኪና ግዢዎች ማስፈቀጃ ፍቃድ እንደማይሰጣቸው ማስጠንቀቂያ መሰጠቱ ይታወቃል። የጋዝና የነዳጅ ልዩነት ምንድን ነው የሚለውን በቀጣይ እንድትከታተሉም እጋብዛችኋለሁ። አመሰግናለሁ። ሊያጠፋ ወይም ሊያደበዝ የሚችል ነገር ነው። የተፈጥሮ ጋዝ ሰሞኑን መገኘቱን ተከትሎ እንግዲህ ብዙ ጥያቄዎች ተነስተዋል። በተለይ በተለይ ሰዎች ጋር አለመረዳት እንዲፈጠር ያደረገው የመጀመሪያው ጥያቄ የነዳጅና የጋዝ ልዩነት ምንድን ነው የሚለው ጥያቄ ነው። በመሰረቱ ይሄ ጥያቄ ስህተት የሆነና የእናንተን የመረዳት ነገር ሊያጠፋ ወይም ሊያደበዝዝ የሚችል ነገር ነው። ጥያቄው ነዳጅ ማለት ምን ማለት ነው የሚለውን ትርጉም ከማወቅ መጀመር መቻል አለበት። ነዳጅ ወደ አማርኛ ትርጉሙ እንመለሳለን። የእንግሊዝኛ አቻቃሎ የፍቺው ፊውል የምንለው ነው። ለዛ ነዳጅ ብለን የምንጠራቸው ሁሉም አይነት እንደ ነዳጅነት የሚያገለግሉ በቀላል አማርኛ አንድ ሲኖትራክ ግልባጩ ኢትዮጵያ ውስጥ አሁን የምታገኙት ናፍጣ የሚጠቀም ነው። ነዳጅ ማዲያ ሄዶ ነዳጅ ሲቀዳ የሚቀዳው ናፍጣ ነው። ቶዮታ ቪት ነዳጅ ማዲያ ሄዶ ነዳጅ ሲቀዳ የሚቀዳው ቤንዚን ነው። ናፍጣም ነዳጅ ነው፣ ቤንዚንም ነዳጅ ነው። አሁን አዲስ ይመጣሉ የተባሉ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችም ማዲያ ሄዶ ነዳጅ ሲቀዱ የሚቀዱት ወይም ደግሞ የሚሞሉት ነዳጅ ነው ተብሎ ይታሰባል ማለት ነው። ጋዙ በራሱ እንደሚሰሩላችሁ ቪዲዮ ላይ በትክክል የተፈጥሮ ጋዝ በጋዝ ፎርም ያለ ነው፣ ወይም ደግሞ ሊኩድ አይደለም ናቹራሊ ጋዝ ሆኖ ነው የሚወጣው ብያስረድቻቸው ነበር። እዛ ላይ የተለያዩ ጥያቄዎች ተነስተዋል። ለምሳሌ ጋዝ በሊኩዊድ ፎርምም አለ የሚሉ ሀሳቦች ተነስተዋል። ወይም እንደዛ የሚሉ ጥያቄዎች ተነስተው ነበረ። ጋዝ በሊኩዊድ ፎርምም አለ፣ ነዳጅና ጋዝ ልዩነቱ ግን በሌላ መልኩ ነው የሚል አይነት ለማስረዳት የሞከረ ሰው አለ። ጋዝ በሊክዊድ ፎርም አለ በሊክዊድ ፎርም ግን እኛን ሊኩፋይ የምናደርገው ስሙ በራሱ ሊኩፋይድ ናቹራል ጋዝ ተብሎ ነው የሚጠራው። ሌላኛው ኮምፕሬስድ ናቹራል ጋዝ ናቱራል ጋዝን ሊኩፋይድ የምናደርግባቸው ሁለት ዋና ዋና ምክንያቶች አሉ። አንደኛውና የመጀመሪያው ትልቁ ምክንያቱ ከቦታ ወደ ቦታ ለማንቀሳቀስ ወይም ለማጓጓዝ በታንከር ውስጥ ይዘን ከአንድ ቦታ ወደ ቦታ ሺፕ ማድረግ ብንፈልግ ሊኩፋይድ ማድረጉ በጣም ወሳኝና አስፈላጊ ነው። ብዙ ቮሊዩም ያለውን ጋዝ ይዘን ለመሄድ ማለት ነው። የሁለተኛው ምክንያት እራሳቸው ተሽከርካሪዎቹ ሊኩፋይድ በሆነ ናቹራል ጋዝ የሚሰሩና ኮምፕሬስ በሆነ ናቹራል ጋዝ የሚሰሩ ተሽከርካሪዎች አሉት እዛ ሊኩፋይድ የሆነ ናቹራል ጋዝ የሚጠቀሙ ተሽከርካሪዎች እንዲጠቀሙት ወይም ማዲያ ሂደው እሱን ፊል እንዲያደርጉ ሊኩፋይድ የሆነ እንዲ እንደምትመለከቱት ማዲያም አለው እነዚህን ማዲያ የሚጠቀሙ ተሽከርካሪዎች ታንከራቸውም ለየት ያለ ሲስተማቸውም ለየት ያለ ነው ራሱ ሊኩፋይድ ማድረግ ፕሮሰሱ በራሱ ናቹራል ጋዙን አውጥቶ ይሄ ሚቴን ኢቴን ቡቴን ፕሮፔን የምንላቸውን ንጥረ ነገሮች ካወጣን በኋላ በደንብ ማጣራት ተደርጎባቸው ከፍተኛ የሆነ ቅዝቃዜ ውስጥ እንዲያልፉ ተደርጎ ያም እስከ ኔጋቲቭ አንድ መቶ ስልሳ ሁለት ዲግሪ ሴንቲግሬድ ውስጥ እንዲያልፍ ተደርጎ የሊኩዊድ ፎርምን እንዲይዝ ይደረጋል። ለዛ እነዚህን የሚይዙ ታንከሮች፣ እነዚህን የሚቀሉ የማደያ ቦታዎች ስፔሻል የሆነ ዲዛይን አላቸው። ከኖርማል ታንከሮች ለየት ያሉ ታንከሮች ናቸው። ያሁን የምትመለከቱት ቪዲዮ ሊኪፋይድ የሆነ ናቹራል ጋዝን እየቀዳ ነው። እንደምታዩት የመቅጃ ገኑ በራሱ በረዶ ይዟል። ምክንያቱም በጣም ከፍተኛ በሆነ ቅዝቃዜ ውስጥ ስለሚያልፍ እና በቅዝቃዜ ውስጥ ስቶር ስለሚደረግ፣ ሊኩዱ ነው እንዲቆይ ቅዝቃዜን ስለሚፈልግ ራሱ መኪና ላይ ያለው ታንከር ይሄን ቅዝቃዜ ይዞ ማቆየት የሚችል ሲስተም የተሰራለት ስቴንለስ ስቲል የሆነ ብረት በጣም ጠንካራ እና የዚህን ሲስተም መያዝ የሚችለው ወይ ደግሞ ለተሽከርካሪው በጣም ቀዝቃዛ ሆኖ ሊኩድ የሆነውን ወደ ጋዝ ፎርም ቀይሮ ወይ ወደ ቫፐር ቀይሮ ደግሞ እንደ ነዳጅ የሚጠቀሙ ሲስተም የሚሰራበት ነው። በባህሪያቸው ራሱ ሊኩፋይድ የሆነውን ነዳጅ የሚጠቀሙ ወይም ደግሞ ጋዝ የሚጠቀሙ ማደያዎች በጣም ኮስቲ ናቸው። ማደያዎቹን ለመገንባት ተሽከርካሪዎቹ በራሳቸው መግዣ ላይ በጣም ኮስቲ ናቸው፣ ውድ ናቸው። ራሱ ሲስተማቸው ሜንቴናንስ ይፈልግ፣ በጣም ጥንቃቄ ይፈልጋል፣ ባለሙያ ይፈልጋል። ስፔሻል የሆነ ስልጠና የወሰዱ ሰዎች ያስፈልጉታል። በተቃራኒው ደግሞ ኤክስፕሬሱ ናቹራል ጋዝ ምለው ራሱ ጋዙን ቤት ውስጥ የምትጠቀሙት አይነት ሲሊንደር ተጠቅሞ ተሽከርካሪዎች ላይ እንደምታዩት በየማዲያው ሚዲ ሲቀዱ ተሽከርካሪዎቻቸው ላይም ሲይዙ ራሱ ሲሊንደሩ ከፍተኛ ፕሬዥር መቋቋም የሚችል ከ2 መቶ ሃምሳ ባር የሆነውን ጋዙን ናቹራሊ ፓምፕ አድርገን ወይም ገፍተን የምናስገባበት እና በዛ ሲስተም ተሽከርካሪዎቻቸውን ማንቀሳቀስ እንዲ ተደርጎ የተሰሩ ናቸው ማለት ነው። እዛ በመሰረቱ የጋዝና የነዳጅ ልዩነት ምንድን ነው? የሚለው ጥያቄ መጠየቅ የሌለበትና ስህተት የሆነ ነው። ጋዝም ነዳጅ ነው፣ ቤንዚልም ነዳጅ ነው፣ ናፍጣም ነዳጅ ነው። ሌሎችም ለማንደድ የምንጠቀማቸው ከሆኑ ተቀጣጣይ የሆኑት ሃይድሮጅንን ጨምሮ በሃይድሮጅን የሚሰሩ ተሽከርካሪዎች ያሉ እነሱም እንደ ነዳጅ ነው ኮንሲደር የሚደረጉት ወይም በእንግሊዝኛ ስማቸው ፊውል ተብሎ የሚጠሩ ናቸው። እንግዲህ አሁን በተወሰነ መልኩ ተፍረዱኝ ያላችሁ ወይም ሀሳቡን ተደምታላችሁ ብዬ አስባለሁ። ሀገራችን ውስጥ የተፈጥሮ ጋዝ ወጥቷል። ተፈጥሮ ጋዝን ለመጠቀም መንግስት ብዙ እንቅስቃሴ ማድረግ ጀምሯል። አዋጅ ከማውጣት ወይም መመሪያ ከማውጣት ጀምሮ ብዙ የተንቀሳቀሰ ነው። በእኔ እምነት እስፔሻል፣ አሁን ብዙ የምትጠይቁኝ ሰዎች፣ ጊዜ የሚፈልግ ገና መታየት፣ መጠናት፣ መሰረተ ልማት መዘርጋት ያለበት ነገር ስለሆነ ባትቸኩሉ፣ ሰከን ብላችሁ ብታዩት መልካም ነው። ያለው ዛሬ የምናወራበትን ዛሬ የምንወያይበትን ያክል ለመወያየት እንደኔ እምነት አንድ ዓመትና ሁለት ዓመት ይፈልጋል። ከመንግስት ደግሞ በጣም ብዙ ስራ ይጠበቃል። ከሚወጣው ክምችት ጀምሮ ያለውን ክምችት አውጥቶ በየማዲያው ማድረሱ ላይ በተለይ በተለይ አሁን የምናወራቸውን ሊኪፋይድ የሆኑትን ዲስትሪቢዩት ለማድረግ በየማዲያዎችም ለመስራት ስፔሻል ዲዛይን ይፈልጋሉ፣ ጥንቃቄ ይፈልጋሉ። ወጪያቸው በጣም ከባድ ነው።